የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው ና የክልሉ ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ አንተነ ፍቃዱ በክልሉ ለመጀመሪያ ጊዜ የሚሰጠውን የስድስተኛ ክፍል ክልላዊ ፈተና በዋቻ ሁለተኛ ደረጃ ትምህርት ቤት በመገኘት አስጀምረዋል። በክልሉ ሁሉም ዞኖችና ልዩ ወረዳዎች 98107 ተማሪዎች ለፈተናው እንደሚቀመጡም ታውቋል። ርዕሰ መስተዳድሩ ዶክተር እንዳሻው በዚህ ጊዜ ባስተላለፉት መልእክት በትምህርቱ ስራ ውጤታማ ተግባር ለማከናወን በቅድመ መደበኛና በአንደኛ ደረጃ ትምህርት ቤቶች መሰረታዊ እውቀት እንዲጨብጡ ማድረግ ያስፈልጋል። ተማሪዎችን በደንብ ማብቃት ያለብን አንደኛ ደረጃ ትምህርት ቤት ላይ አንደኛ ደረጃ ትምህርት ቤት ላይ በቂ መምህር መድበን ጥሩ ክፍለ ጊዜ ካሪክለሙ የተስተካከለ ቴክስት ቡክ የተስተካከለ ሆኖ ከአንድ እስከ ስድስት ሲመጡ መሰረታዊ የሚባሉ እውቀቶች አሉ። ከአንደኛ እስከ ስድስተኛ መያዝ ያለባቸው እሱን እንዲይዙ ማድረግ ያስፈልጋል። ይሄን እውቀት ካሲያስክ በኋላ ወደ ሰባት ከማሳለፍ በፊት መመዘን አለብ መመዘን መቻል አለብህ። ሰው መዝነ ወደ ሰባት ያክል ታሳልፋለ። ሰባት ያክፍል ና ስድስት ያክፍል ከታች የተማሩትን ስምንት ያክፍል የተማሩትን ደግሞ ስምንት ያክፍል ላይ ተመዝናለ። እንዲህ እያልክ ለየደረጃው መዘና እየሰጠ ወደ ዩኒቨርሲቲ ታስገባለ። ተማሪዎች ስድስተኛ ና ስምንተኛ ክፍሎች ላይ የሚወስዷቸው ክልላዊ ፈተናዎች በአገር አቀፍ ደረጃ ለሚወስዱት የአስራ ሁለት ያክፍል መልቀቂያ ፈተና የሚያዘጋጃቸው ስለሆነ ተማሪዎችን በክሎትም ሆነ ስለንቦና ለማዘጋጀት ፋይዳው ትልቅ መሆኑን ተናግረዋል። ስድስተኛ ክፍል ና ስምንተኛ ክፍል የምንሰጣቸው ፈተናዎች በጣም ተማሪዎችን ስክሪን ያረጋሉ። 12 ያክፍል የሚሰጠው አገራዊ መልቀቂያ ፈተና ያዘጋጃሉ። በየደረጃው ፈተና ማዘጋጀት በስለንቦናም ነው የምታዘጋጀው። አሁን እንደሰማነው ዩኒቨርሲቲ መውጫ ፈተና እያዘጋጀ ነው ያለው። የተማረው ትምህርት ሰው በምን ያህል መንገድ ይዞታል። እንግዲህ ትምህርት ላይ ሶስት መሰረታዊ ነገሮች አሉ። አንዱ የመጀመሪያው ይሄ የኮግኒቲቭ የምንለው እውቀት አካባቢ የሚያተኩሩ ነገሮች አሉ። እሱም መያዝ አለበት። ሁለተኛው አፌክቲቭ የምንለው አለ። ትንሽ ከዛ አልፎ ወደ አቲቲዩድ መቀየር መቻል አለበት። ወደ አመለካከት የተቀየረ ወደ ስራ የተቀየረ መሆን አለበት። ሁለቱን በጋራ ደግሞ አድርጎ ይዞ ወደ ስኪል የሚለወጥ ወይ ሳይኮሞተር የምንላለው ወደ ስኪል የሚለወጥ ነገር፣ ሶስቱ ነገሮች ያስፈልጋሉ። በምዘና ላይም እነሱን ነው የምትመዝነው በምዘና ላይ ምን ያህል ማወቁ ምን ያህል የባህሪ ለውጥ ማምጣቱ ወደ ስኪል መለወጡን ሶስቱን እንፈትናለን እነዚህም በማድረግ ተማሪዎችን ለሚቀጥሉት ደረጃ ታዘጋጃለ ወደ ዩኒቨርስቲ ከገቡም በኋላ እነዚህን ነገር ነው አኳየር ማግኘት መቻል ያለባቸው ይሄን አግኝቶ የሚወጣ ብቁ የሆነ ተማሪ ወደ ስራ ሲሰማራ ስራ ላይ ፐርፌክት ይሆናል ትምህርት ማለት በየደረጃ የሚሰጠው የምስክር ወረቀት አለመሆኑን የጠቀሱት ርዕሰ መስተዳድሩ በተማሪዎች ላይ የባህሪ ለውጥ ማምጣት ስለመሆኑ አስረድተዋል ሰው ለየደረጃው የሚያገኘው ሰርተፊኬት ማለት አይደለም። ኤጁኬሽን ማለት የባህሪ መለወጥ ማለት ነው። የቢሄቪየር መለወጥ ማለት ነው። የአቲቲዩድ መለወጥ ማለት ነው። ለስራ የሚሆኑ ነገሮች ጭንቅላት ውስጥ አሬንጅ ማድረግ ማለት ነው። ፓተርን የሆነ ነገር ጭንቅላት ውስጥ ማስቀመጥና እሱን ወደ ስራ የሚያስገባ ነገር ማለት ነው። ትምህርት ማለት በአጠቃላይ ስንተረጉመው፣ ሰው ይህን ትምህርት ለማሳካት ከታች ጀምሮ መስራት ያስፈልጋል። በተለይም ቅድመ መደበኛ ቅድመ መደበኛ በተለምዶ የምንላቸው የኬጂ ትምህርቶች በአንዳንድ ገጠር አካባቢ ደግሞ የቄስ ትምህርት ቤት ሊሆን ይችላል። በአንዳንድ አካባቢ ደግሞ ከእስልምና እምነት ጋር ተያይዞ የተለያዩ ፊደሎች መለየት የሀፈታዊ ከስሪ መቅራት ሊሆን ይችላል። እነዚህ እነዚህ ቤዚክ ናቸው። ወደ ተማሪ ወደ አንደኛ ክፍል ከመግባቱ በፊት አንዳንድ ነገሮች አውቆ ተለማምዶ፣ እነዛን ደግሞ የሚያውቀው የሚለማመደው በጨዋታ መልክ ነው። በጨዋታ መልክ ቁጥሮችን ይለያል ፊደላትን ይለያል። እንዴት አብሮ መኖር እንዳለበት፣ ትምህርት ቤት እንዴት መሳተፍ እንዳለበት ይለያል። እና ለዚህ የተሰጠው ትኩረት ጥሩ ነው። በየአመቱ የቅድመ መደበኛ ትምህርት ቤቶችም እየጨመሩ ነው ያሉት። የትምህርት ስራ የትውልድ ባህሪን መቅረጽ እንደመሆኑ ከባድ ስራ መሆኑን የተናገሩት ዶክተር እንዳሻው ለውጤቱ ሁሉም አካላት በጋራ መስራት እንዳለባቸው አስገንዝበዋል። ትምህርት ስራ በጣም ከባድ ነው። ከሁሉም ፕሮፌሽን በጣም ከባድ ስራ የሚባለው ትምህርት ነው። ለምን የሰው ባህሪ ስለሚቀረጽበት ይሄን ሁልጊዜ በጽናት መስራት ይኖርብናል። መሰልቸት መቻል የለብንም። ትምህርት ላይ በርካታ አካል ይሳተፋል። ቤተሰብ ይሳተፋል፣ ማህበረሰብ ይሳተፋል፣ ባለድርሻ አካላት ብዙ ነው። መንግስት ይሳተፋል፣ ነን ገቨርንመንታል ኦርጋናይዜሽን ይሳተፋል፣ ሚዲያ ይሳተፋል። ሁሉም ስለሚሳተፍበት ለትምህርት ተጠናክሮ መውጣትም ለትምህርት ስብራትም እነዚህ አካላት አስተዋጽኦ አላቸው ለማስተካከልም እነዚህ አካላት አስተዋጽኦ አላቸውና እግረ መንገዳችንን ካገኘው አይቀር ይህንንም ተባብረን ሰርተን የልጆቻችንን ሕይወት ማስተካከል ያስፈልጋል። ልጆች የኛ ውጤት ናቸው። የሌላ አካል ውጤት አይደለም። ልጆች የመምህራን ውጤቶች ናቸው። ልጆች የእርስ መምህራን ውጤት፣ የወላጅ ውጤት ልጆች በየጊዜው ያለ መንግስት ውጤት ናቸው እና በዚህ ላይ ምንም ነገር ከሌ እንደዚህ ያበላሸ ከሌ እንደዚህ ያደረገ ሳይሆን የተበላሸውን ነገር በቅንነትና አገር በመገንባት ስንቤት ማስተካከል ይጠበቅብናል፣ የሚል መልእክት አለኝ። ርዕሰ መስተዳድሩ ዶክተር እንደሻው ጣሰው ክልላዊ የስድስተኛ ክፍል ፈተናን ካስጀመሩ በኋላ በዋቻሞ ሁለተኛ ደረጃ ትምህርት ቤት ችግኝ የተከሉ ሲሆን በክልሉ ያሉ ሁሉም ትምህርት ቤቶች ባላቸው ሰፊ ቦታ የፍራፍሬ ችግኝ የመትከል ስራው ተጠናክሮ መቀጠል እንዳለበትም መልእክት አስተላልፈዋል። ትምህርት ቤቶች ሰፋፊ ግቢ ያላቸው ጾም ማደር የለበትም። ትምህርት ቤት ውስጥ ያለ ግቢ መታረስ መቻል አለበት። ቋሚ ፍራፍሬዎች መተከል መቻል አለባቸው። ለሁለት ነገር ይጠቅማል። አንዱ ለውበት ነው። ሁለተኛ ገቢ ያስገኛል። ገቢ ያስገኛል። ይሄ በሚገኘው ገቢ ደግሞ ትምህርት ቤት ውስጥ የጎዳደሉ ነገሮች ማሟላት ይቻላል። ሁለተኛ ዛፍ ያለበት ፍራፍሬ ያለበት ግቢና ዝም ብሎ ክፍት የሆነ ግቢ እኩል ማራኪ አይደለም። ለተማሪዎች ጥላ ይሆናል እና ይሄ ተጠናክሮ መቀጠል መቻል አለበት። ሁሉም ትምህርት ቤቶች በዚህ ዓመት ያላቸውን ግንቢ እንዲያርሱ፣ ፍራፍሬ እንዲተክሉ እንዲያለሙ በተሰጠው ስልጠና መሰረት ሁሉም ቦታ እየተጀመረ ነው ያለው። መጠናከር ይኖርበታል።